ዘሎ ወጥቶ ፊቱን ወደ ግራ አዙሮ ሲቆም 16 ሰዎች ከኮንሰርቱ ውስጥ ታዝለው በአምቡላንስ ነበር የወጡት። ቅናው ገደብ የለውም አማዞን ጫካ ውስጥ የሚገኙ ህዝቦች ዘንድ ድረስ የደረሰ ነው ብላችሁ ለማመን እንደሚከብድ ይገባኛል። በለጋ አድሜው ለዓለም ብዙ የሰጠው ይሄ ጥቁር ኮከብ ዓለም በምላሹ የሰጠችው ግን ጀርባዋን ነበረም። በጠና በሽታ ተይዞ በሽታውን ለማስታመምና ህይወቱን ለማትረፍ ባደረገው ሙከራም ጥቁርነቱን የጠላ ዘረኛ ብለው አውገዙት። ይህ አልበቃ ብሏቸው ባለዋለበት የ13 ዓመት ህፃን ልጅን ፆታ ተቃዋሚዎቻቸው ጥቃት አድርሰበታል ብለው ስሙን አጠልሽተው ፍርድ ቤት ገትረው ነገር አለሙን ደበላልቆበት የትውልድ ሀገሩን ለቆ እንዲሰደድ አስገደዱት። ስለ ታላቁ ማይክል ጃክሰን ልናወራ ነው። ከውጭ ሆናችሁ የምትከታተሉ ሰዎች ብዙ ናችሁ። ፎሎ እያደረጋችሁ ገባገባ በሉ። ስለ ማይክል ሲነሳ የእውቅናው ነገር ዛሬም ድረስ ይነሳል። እና ስለሱ ጥቂት ለማለት ያክል ያው ሁላችንም እናውቃለን ማይክል ጃክሰን ፌመስ ግን ምን ያህል ፌመስ ነበረ ብዙዎች አይረዱትም። ማይክል ምን ያህል ፖፕላር እንደነበረ አሁን ካሉ ሰለብሬቲዎች ጋር ማይክል ማወዳደር ማለት ትልቅ ስህተት ነው። ማይክል ጥናቶች እንደሚያሳዩት የሚወዳደረው በጥንት ጊዜ ከነበሩ የሃይማኖት መምህሮች ሰርታ የሚሰለፍ እውቅና የነበረው ሰው ነው። ስለ ማይክል እውቅና ሲነሳ በጣም የሚገርመኝ ነገር አንድ የጀርመን ሚዲያ ይመስለኛል አንኮንታክትድ ትራይብ የሚባሉ አሉ አይደለ? ይሄ የውጭውን ዓለም የማያውቁት አማዞን ውስጥ ጫካ ውስጥ ያሉ ሕዝቦች ስለ እነሱ ጥናት ለማድረግ እነሱ ጋር ይሄዱና ጥናታቸውን እያደረጉ ያሳያቸዋል። እንዲህ ቪዲዮዎች እያሳዩቸው ስለ ውጭ አለም ምን ያህል ግንዛቤ አላቸው የሚለውን ለማጥናት ማለት ነው። የተለያዩ ነገሮችን ያሳዩቸዋል እና ብዙም ግንዛቤ የላቸውም፣ ምንም አያውቁም። ቀስለኛ ምንም አያውቁም ስለ ውጭ አለም። ማይክል ጃክሰን ሲመጣ ግን ሁሉም ነበረ። ማይክል ጃክሰን እናውቀዋለን ያሉትና ለናውዱት እና እንዴት የሚለው ጥያቄ በጣም አነጋጋሪ ነው። እንዴት ሊሆን ይችላል ይህን ያደረገው ማይክል። ይህን ዓለም አቀፍ እውቅናን ያሳካው ኢንተርኔት ባልነበረበት ዘመን ነው። ኢንተርኔት እንደዚህ፣ የቴሌቪዥን አክሰስ እንደዚህ፣ መብራት ምን ምን ባልነበረበት በዛ ዘመን እንዲ ወርልድ ዋይድ የሆነ እውቅናን መገንባት መቻል ማለት በጣም በጣም አስቸጋሪ ነው። አሁን ላይ ያለ የትኛውም ሰለብሪቲ ኢንተርኔትን ተጠቅሞ ስልክ ምን ምን ቲቪ ኤኒቲንግ ሶሻል ሚዲያን ተጠቅሞ እንኳን በፍጹም ዳግም የማያሳካውን ትልቅ እውቅና ነበር ያሳካውና ዛሬም ድረስ ጥናት የሚደረግበት ትልቅ ስኬት ነው ያሳካውና በጣም ነው ነው የሚገርመው። ነው አንድ 1992 ዓመተ ምህረት ላይ ዴንጀረስ ቱር የሚባል ቱር እያደረገ ኮንሰርት እያቀረበ ነበር ና ሰባ ሺህ ሰዎችን የሚይዝ ስቴዲየም ላይ ለሚያቀርበው ኮንሰርት አምስት መቶ ሺህ ሰው ነበረ ለትኬቱ አፕ ላይ የሚያደርገው ምናምን ማለት ነው። እና ኮንሰርቱ ላይም ብድግ ብሎ ይወጣ ና ፊቱን ወደ ግራ ዙሮ ቆሞ ብቻ ምንም ሳይናገር ምንም ሳያደር ቴንት የሚነቅለው ህዝብ ቀላል አልነበረም ማለት ነው። ምን አይነት መሰጠት፣ ምን አይነት ኦራ እንደሆነ በጣም ነው የሚገርመው። 1993 ላይም ሱፐርቦል ሀፍታይም ሾ ላይ ያደረገውን ፐርፎርማንስ ዛሬም ድረስ ሪከርድን የያዘ ከ130 ሚሊየን በላይ ሰዎች ቀጥታ የተከታተሉት ትልቅ ፐርፎርማንስ አድርጎ ነበረ። እና እዛ ላይም ለሁለት ደቂቃ ወጥቶ ቀጥ ብለው ቆሞ ምንም ሳይናገር ለሁለት ደቂቃ ይቆማል። ስቴዲየሙ ትርምስምሱ በቃ ሌላ ታሪክ ውስጥ ይገባል ማለት ነው። በጣም የተለየ መሰጠትና ፀጋ የነበረው ሰው ነበረ። የተለያዩ ሀገራት ላይ ቱር ሲያደርግ ራሱ ከሀገሪቱ መንግስታት በላይ ክብር የነበረው ሰው ነበረ። እንደ ንጉስ ነበረ የሚታየው። ግን እሱ ቀለል ያለ ሰው ነው፣ እንደ ማንኛችንም ሰዎች ኖርማል ላይፍ መኖር የሚመኝ ሰው ነበረ። እና ስቲቨርቪን ቸርች መሄድ ፈልጋለሁ፣ ፈጣሪ ማምለክ ፈልጋለሁ፣ ቸርች ሄጄ መማር ፈልጋለሁ ብሎ ቸርች እንዲወስደው ይጠይቃል ል ና ስቲቨርቪም እሺ ብሎ ይዞት ይሄዳል። ቸርች ቸርች ሲሄድ ግን ፕራይቬት በሆነ መልኩ መሄድ ነበር የፈለገው። ስቲቨርቪም ለፓስተሩ ማይክል ጃክስን እንደሚመጣ ሲነግረው ፓስተሩ ደግሞ እያለ እያለ ወሬው ተናዛ እና ከተማው ድብልቅልቅ ብሎ የቸርቹ አላማ ወደ ሌላ ነገር ተቀይሮ ሁሉም ነገር ወደ ማይክል ፎከስ ሆኖ ምናምን በቃ የሚፈልጋቸውን ነገሮች ራሱ ማድረግ እንዳይችል የሚያደርገው እውቅና ነበረው። እሱ ግን ሁሌም እኛ የምናደርጋቸውን ነገሮች ማድረግ ይመኝ ነበረ። ሱቅ ሄዶ ሾፕ ማድረግ ይፈልግ ነበረ። ሱፐርማርኬት ሄዶና አንድ ጓደኛው እንዲሁም ሙሉ ሞል ሱፐርማርኬት አዘግቶለት ሾፕ እንዲያደ እንዲያደርግና እንደ ማንኛችንም ሰዎች እቃ እየገዛ ምን እያለ እንጆይ እንዲያደርግ አድርጎን ነበርና፣ በጣም የሚገርመው ነገር ይህን ሲያደርግ ውስጥ የነበሩ ሰዎች ሱፐርማርኬት ውስጥ የነበሩት ሰዎች እንዳለ ሌሎች ሰዎች አልነበሩም። የማይክል ቤተሰቦቹ ጓደኞቹ ልብስ ቀይረው ፊታቸውን ተሸፋፍነው ሌላ ሰው መስሎለት ነበረ፣ እንደዛ ሲያደርግ የነበረው ማለት ነውና፣ በዚህ ልክ ተወዳጅነትን ያተረፈና ፐብሊክ ላይፉም ክራውድድ የሆነ ህይወትን የኖረ ሰው ነበረ። ግን እንደዚህ አይነት እውቅና ስታተርፉ ጠላታችሁ ይበዛል። በዙሪያችሁ ያለ ሰው በሙሉ ጠላታችሁ ነው የሚሆነው፣ ወዳጃችሁ የሚሆነው እንደውም አብዛኛውን ጊዜ የማታቁት እውቅ ያለው ሰው ነው የሚሆነው እና የማይክልንም ስም ለማጥፋት ያልተፈነቀለ ድንጋይ አልነበረም። ከእነሱ መካከል አንድ ሁለቱን ለማለት ያክል የመጀመሪያው ሁላችንም እናውቀዋለን፣ ቆዳውን አስገለበጠ የሚባለው ነገር ነው። እንደዚህ በዚህም በተከፈተበት ዘመቻ ምክንያት ጥቁርነቱን የሚጠላ ማንነቱን የተጸየፈ፣ ነጭ መሆን የሚፈልግ በሚል ከፍተኛ የሆነ የሚዲያ ዘመቻ ተከፍቶበት ነበረ። ግን እውነታው እሱ አልነበረም። የስኪን ዲስኦርደር ችግር አጋጥሞት ነበረ። ቆዳው ከጥቁርነት ወደ ነጭነት እየተቀየረ መጣ። ይህንን የቆዳ በሽታ ችግሩን ለማስታመም የነበረው አማራጭ ሁለት ነበረ። አንደኛው የቆዳ ቀለ እየነጣ ሲመጣ እና ከለሩ እየተቀየረ ሲመጣ ተመሳሳይ ሜካፕን እየቀቡ ለመሸፈን መሞከር ነበረ። ይሄ ግን ዘላቂ አልነበረም። ዘላቂና ዋናው የነበረው መፍትሄ የሕክምናን እርዳታ ተጠቅሞ ከቆዳ ውስጥ የቆዳው ቀለምን ማስወጣት ነበረ። ይሄ ነበረ አንድና የመጨረሻ አማራጭ የነበረው። ያደረገውም እሱን ነበረ። በተደጋጋሚ በሚዲያ ላይ ተናግሮ ነበረ። ከኦፕራ ጋር ያደረገው ኢንተርቪ ላይ እንደውም አንድ ልክ ያልሆነ ነገር ኦፕራ ተናግራው ነበረ። ግልጽ በሆነ መልኩ አፍ አውጥቶ ሀብ ስኪን ዲስኦርደር ላይ የቆዳ በሽታ አለብኝ እንጂ ጥቁርነቴን ጠልቻ አይደለም።

ምን ማለት እንደሆነ ራሱ አይገባም። አንፕሮፌሽናል የሆነ ነገር ነው። አንድ ሰው ካንሰር ይዞኛል፣ ካንሰር ታመነው ነው ጸጉሬን የተላጨውት ካለ እንጂ ለፋሽን አይደለም የተላጨከው ማለት ይሄ በጣም አንፕሮፌሽናል የሆነና የሰውን ስም ለማጠልሸት የሚደረግ ነገር ነውና በዚህ መልኩ ዘመቻ ተከፈተበት። ግን ማይክልን ዓለም የሚያቀው እውነታው በጥቁርነቱ የሚኮራ ስለ ጥቁርነቱ የሚዘፍን ለጥቁር ድርጅቶች ራሱ በጣም ከፍተኛ ገንዘቦችን ይረዳ የነበረ እንደ ኤምቲቪ ያሉ ሚዲያዎች ማይክል ሳይመጣ በፊት ትሪለር የሚለውን አልበሙ ሳያወጣ በፊት የጥቁር አርቲስቶችን ሙዚቃ ምን ምን አያስተላልፉም ነበር። ማይክል ከመጣ በኋላ ነበረም ይህንን መንገድ ጠርጎላቸው በሱ ምክንያት የነጮችን የዘረኝነት አስተሳሰብ ራሱ ሰብሮ ቀኑ ሙሉ የእሱ አልበም ኤምቲቪ ላይ እንዲተላለፍ ማድረግ የቻለ ንጹህ ጥቁር አሜሪካዊ ነበረ። ግን በዚህ መልኩ ስሙ እንዲጠለሽ ተደረገ። ሌላው ደግሞ የማይክልን ልብ ክፉኛ የሰበረው 1993 ላይ በቅርቡ የነበሩ ሰዎች የ13 ዓመት ህፃን ልጅ ላይ ፆታዊ ጥቃትን ፆታዊ ትንኮሳን ቻይልድ አቢዩዝ አድርጓል ብለው ፍርድ ቤት ገጠሉት። ለረጅም ጊዜ ሲካሰስ ቆየ። ለረጅም ጊዜ ፕሮሰሱ ወሰደ ከ10 ዓመት በላይ ኤፍ ቢ አይ ማይክልን በወጣ በገባበት ሁሉ እየተከታተለ ቤቱን እየበታተነ ሲመረምረው ምን ሲለው መከራ ሲያሳዩት ኖሩ። በዚህ ምክንያት ባለዋለበት ምንም በማያውቀው ይህ ክሳቸውና የስም ማጥፋት ዘመቻቸው ግን ዜሮ ነጥብ አንድ እንኳን እውነታ የሚባል ነገር የሌለው ተራ የስም ማጥፋት ነበረ። ሁለት ሺህ አምስት ዓ.ም ላይ ፍርድ ቤቱ የማይክልን ንጽህና መሰከርለት እና ማይክል ከዚህ የስም ማጥፋት ነፃ ሆነ። ከማይክል ይልቅ እንደውም ማይክል ላይ ይህን የስም ማጥፋት ያደረገበት ሰውዬ ከማይክል ብር ፈልጎ ይህን እንዳደረገ በግልጽ ተናግሮ ራሱን እንዳጠፋ ራሱ ይታወቃል እና በጣም በሚያ ያሳዝን መልኩ ይህን ትልቅ ነገር መስራት የሚችል ልጅ በተልካሿ ነገር ስሙን ሲያጠፉት ኖሩ። እንደዚህ እንኳን ፍርድ ቤት እንኳን ካረጋገጠለትና ና እውነታውን ከገለጸለት በኋላ ሀምሜ ነው ቆዳይን ያስቀየርኩት ካለ በኋላ ራሱ ወጥቶ ይቅርታ የጠየቀ አንድም ጋዜጠኛም ሚዲያ አልነበረም እና ይህን ንስተው በጣም ያሳዝናል። ማይክልም ይህን ፍርድ ከተፈረደበት በኋላ ከ2005 በኋላ በዙሪያ ያሉ ሰዎችን ማመን አቆመ። ሚዲያ ላይ መውጣት አቆመ። ከሚዲያ ራቀ። ለግላይፉን በጣም ፕራይቬት አድረገ። ጭራሹኑ ፓፓራዚዎች እየተከታተሉ አላኖር አላስቀምት ሲሉት ሀገሩን ከተማውን ጥሎ ወጥቶ ወደ ባህሬን ሄደ። ባህሬን ላይ ለጥቂት ዓመታት ሰላማዊ ጊዜን ለማሳለፍ ከሞከረ በኋላ ከጥቂት ዓመታት በኋላ 2009 ዓ ም ላይ ይሄ ታላቁ የፖፕ ንጉሥ፣ የሙዚቃ ጌታ፣ ጥቁር ኮከብ ማይክል ጃክሰን ከዚህ ዓለም በሞት ተለየን። የዛን ዕለትም ዓለም ሁሉ ይሄ እንቁ ልጁን በማጣቱ ክፉኛ አዝኖ አሳለፈ። ፒስ አውት